ልትበላ ስትል አንገትህን ያንቀሃል ከብር በላይ ቃል ነው የሚያመኝ በቃ ሰው ሲከዳኝ ያመኛል ማለት ብር አያመኝም እናቴ ሰው ንብረት ወይም ደግሞ ገንዘብ ቢከዳኝ ምንም አይመስለኝም ምክንያቱም ከልጅነቴ ገና ህፃን ካለው ጀምሮ ብዙ ሰዎች ገንዘቤን ወስደው ያልመለሱልኝ ብዙዎች ናቸው ዛሬ ግን በሰው ተከድቻለሁ በማምነው ነገ ከነገ ወዲያ አብሮኝ ዘልቃን ባልኩት ሰው በጀርባዬ ተወግቼ ሰው ከድቶኛል። ይህ ነገር ደግሞ በጣም ጎድቶኛል፣ ልቤንም ሰብሮታል እንቅልፍ መተኛት ራሱ አቅቶኛል ይለናል። ይህንን ያለው አሞራው ወይም ደሞ አሌክስ ነው። ሰላም ጤና ይስጥልን ውድ አስቱቲው ቤተሰቦች፣ እንዴናችሁ? እንዴት ከረማችሁ? ሰላም ፍቅር ጤና ከእናንተ ጋር እንዲሆን እያልኩኝ ዛሬ በአዲስ ርዕስ እናንተን ያስተምራል ወይም ደግሞ ያዝናናል ብዬ ያሰብኩትን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ አሞራውን የምናውቀው በሶሻል ሚዲያ በተለይ ደግሞ በቲክታክ ነው የምናውቀው። ስናውቀው ደግሞ በብዛት ደግሞ ያወቅ ነው ከዴዚ ጋር በነበረው ፍቅር ብዙ ሰጣ ገባዎች ላይ ስለነበረ እንዲሁም ደግሞ በራሱ በሚያምነው የፖለቲካ ፓርቲ ውስጥ ሲታገል የነበረ ልጅ ነው። በነገራችን ላይ አሞራው ትናንትና ሲናገር በጣም ነው ያዘንኩት። ምን ያክል ሰው ቢጎዳው ነው ምን ያክል የዚህን ያክል ቢያደርገው ነው ብዬ እያዳመጥኩት ነበረ። እሱም ያወራል መሰለኝ በሱ እድሜ በኖረበት ዘመን እንግዲህ ሃያ ምናምን ዓመቱ ነው። በዚህ እድሜ ይህ ሁሉ በደል እውነት ሰው አድርጎበት ከሆነ በጣም ያሳዝናል ብዬ ያዘንኩበት ጊዜ ነው። እና ትናንትና መጥቶ ሲናገር የተናገረው ነገር ገንዘብ ምንም ማለት እንዳልሆነ ግን በሰው ስትጎዱ መተኛት ራሱ ዓይናችሁን ራሱ መጨፈን እንደማትችሉ ያንን ማድረግ እየቻለ እንዳልሆነ ባመነው ሰው እስከ ዛሬ ድረስ ይጎዳኛል ብዬ የማስበው ጥላት ወይም ደግሞ የሚጠሉኝ ሰዎች እኔን የማይፈልጉ ሰዎች ይመስሉ የነበረ ለካ የራሴ ያልኳቸው ዋጋ የከፈለላቸው በጣም ብዙ ነገር አብረን እንዘልቃለን ብሎ ያሰባቸው ሰዎች እንግዲህ እንደጎዱት ተናግሯል። ይህ ደግሞ በአካባቢው ያሉ ሰዎች ናቸው። ከፍቅረኛው ጀምሮ ሊሆን ይችላል። በእርግጥ ነው እንደዚህ ነው ብሎ እየተናገረው ነገር የለም። ያንንም ለምን እንዳልተናገረ ቢናገር በጣም የደረሰበት ነገር በጣም ከባድ እንደሆነ እያሳለፈው ያለው ነገር በጣም የከበደ ነገር ስለሆነ ዝም ብሎ መናገር ቢያንስ ትንሽ ነገር መተንፈስ ስለፈለገ መጥቶ ተናግሯል ማለት ነው። በፍቅረኛው በኩል ይሆን? ወይም ደግሞ በሌላ በኩል ይሆን። የደረሰበትን ነገር እንዲህ ነው ብሎ አልተናገረም፣ ግን የተናገረው ነገር ምንድን ነው? በሰው እንደተጎዳ በሚያምነው ሰው ነገ ከነገ ወዲያ አብሬው እኖራለሁ በሚለው ሰው እንደተጎዳ ነው እየተናገረ ያለው። በነገራችን ላይ እንደዚህ አይነት ነገር የሚደርሰው በጣም በቅርብ ባሉ ሰዎች ይሄንን ያደርጋሉ ብለን በማናስባቸው ሰዎች ነው እንደዚህ አይነት መጥፎ ነገር የሚደርሰው። ለዛም ነው ደግሞ ሰው በጣም የሚጎዳው ለምን እንደሆነ ታውቃላችሁ? አታስቡትም። ያ ሰው ይሄንን ያደርግብኛል ወይም ደግሞ ይሄ ከሱ ይመጣል ብላችሁ የማጠብቁን ነገር ሲሆን ትጎዳላችሁ። አሌክስም ልክ እንደዛ ነው እየሆነ ያለው እና ሲናገር በጣም ያሳዝናል። አብዛኞቹ ከዴዚም ጋር ያገናኙታሉ። እንግዲህ በቅርብ ከእናቱ ጋር ከወንድሙ ጋር እንዲሁም ከእህቱ ጋር በሰላም ተገናኝቷል። እንግዲህ ከእናቱ ከእህቱ፣ ከወንድሙ ውጪ ያሉ ሁሉ በእሱ አካባቢ ያሉ ሰዎች ተጠያቂ ናቸው ማለት ነው በዚህ ነገር። በነገራችን ላይ እሱ ምናልባት የሶሻል ሚዲያ ሰው ስለሆነ ብዙ ሰው ስለሚከታተለው ወጥቶ ስሜቱን ተናግሯል። ስሜቱን ከተናገረ በኋላ ደግሞ ብዙዎች እየተቀባበሉት ነው። በሙዚቃ እያቀናበሩ በተለያየ ነገር አይዞህ ያልፋል እያሉ ብዙዎች እያበረታቱት ይገኛሉ። ሆኖም ግን ይህ ነገር ብዙዎች ላይ ይደርሳል፣ ብዙዎቻችን ላይ ይፈጸማል። ለምን በቃ የእኛ ሰዎች ናቸው፣ ባል ናቸው፣ ይፈጸማል። ምናልባት እሱ በገንዘብ ነው። እስከ ዛሬ ድረስ ከሕፃንነቴ ጀምሮ ኳስ ራሱ እየተጫወትኩኝ የሆነ ሳንቲም ያዙልኝ ካልኳቸው አይመልሱልኝም። በገንዘብ መከዳት የጀመርኩት ከልጅነት ጀምሮ ነው። አሁን እስካለሁበት ድረስ ብዙ ነገር አሳልፍ ያለው በገንዘብ ቢሆን ምንም አይመስለኝም ነበረ። በሰው መከዳት፣ ሰውን ማጣት ግን በጣም ከባድ ነው። ያመንኩት ሰው ነው የከዳይ ብሏል። እግዚአብሔር አምላክ በመሀከላቸው ያለውን ነገር አስተካክሎለት ልቡ እንዲመለስ እምለው እምመኘው ነገር ነው። ምክንያቱም በእርግጥ ነው እንደ በፊቱ ላይሆንለት ይችላል። ግን ያንን ነገር ተረዳድቶ ከዛ ሰው ጋር ወደፊት በሰላም እንዲኖር እመኝለታለሁ። ከዛ ውጭ ግን ይህ ነገር ያለ የሚኖር ወደፊትም የሚቀጥል ነገር ነው። እንኳን አደለም። በዚህ እድሜህ ገና በመጀመሪያዎቹ ሀያ ቤት ያለህ ሰው አደለህም። ገና ወደፊት ከፍ እያልክ ስትሄድ ብዙ ነገሮች ይገጥሙሃል። ብዙ ነገሮች አሉ። በሰው መከዳት አለ። በተለይ እንደዚህ ያመንከው ሰው፣ የኔ ይሆናን ያልከው ሰው፣ አብረኸው ስራ የጀመርከው፣ አምነኸው ገንዘብህን የሰጠኸው ብዙ ሰው ይከዳል። እያየን ነው። ብዙዎቹ ዛሬ በአንድ ምንድን ነው እንትን እንበል ካሉ በኋላ የተወሰነ ሰዓት ላይ ሸርተት የሚሉ ያን ሰው አእምሮ እንዲቃወስ የሚያደርጉ ሳያስቡት ማለት ነው። አንዳንድ ጊዜ አእምሯቸው የሚነካ በጣም የተማሩ ሰዎች፣ በጣም ቢዝነስ የሚሰሩ ሰዎች አይታችሁ ከሆነ አንዳንድ ጊዜ አእምሯቸው በቃ የሌለ ሆኖ እናያቸዋለን። ምንድን ነው በሚያምኑት ሰው ገንዘብ ስለከሰሩ ምናምን አይደለም። ግን በሚያምኑት ሰው የኔ ነው በሚሉት ነገ ከነገ ወዲያ አብረን እንኖራለን አብረን እንዘልቃለን ባሉት ሰዎች የተከዱ ናቸው። ገንዘብ ዛሬ ይመጣል፣ ነገ ይሄዳል። ሰው ግን ማለት ማገናዘብ ይችላል፣ ጭንቅላት አለው፣ ያ ነገር ተሰጥቶታል። እምነት ሙሉ ለሙሉ እምነት ሰጥታችሁት ያንን እምነታችሁን ክዶት ስታገኙ በጣም ነው ልብ የሚሰበረው፣ እና አሞራውም ያ ነው። እንቅልፍ መተኛት እስከማይችል ድረስ ነው እንግዲህ የተከዳው እና ማንንም ሰው ማመን በዚህ ምድር ላይ ከእናታችሁ ውጭ ማንንም አትመኑ ነው ያለው። እውነት ነው፣ ማንም የሚታመን የለም። እውነት ለመናገር በዛሬው ጊዜ እናትም የማትታመንበት ጊዜ መጥቷል። አንድ ከፈጣሪ ውጭ ማንም አይታመንም። ብዙ እናቶች አሉ። ምናልባት የእሱ እናት በጣም መልካም ስለሆነች። ሆነች። በጣም ብዙ ኢትዮጵያውያን እናቶች መልካሞች ስላሉ ነው። አንዳንድ እናቶች አለን። የሚዲያ ሰው ከሆናችሁ ትሰሙታላችሁ ምን እየተደረገ እንዳለ የልጆቻቸውን ገንዘብ ልጆቻቸው አረብ ሀገር ለፍተው ያሰሩትን ቤት አናቅም፣ ከፈለግሽ ሂጂ ወጥተች ስሪ፣ የምን ገንዘብ ነው ብለው ልጆቻቸውን አውጥተው የሚጥሉ እናቶች የተበራከቱበት ጊዜ ነው እና ማንንም ሰው ማመን ሳይሆን ፈጣሪን ማመን ከዛ ላይ ሰውን ስታምኑት ደግሞ ነገ ጧት የሆነ ነገር ቢያመጣብኝ ወይም የሆነ ነገር ቢከሰት እንደዚህ ይሆናል፣ ራስህን አረጋግታችሁ ለመቀበል ሞክራችሁ ነው እንጂ ያን ሰው ፍጹም አድርጋችሁ አትቀበሉ። ለምን ሚስታችሁ፣ ለምን እህታችሁ፣ ለምን ባላችሁ፣ ለምን የፈለገ ነገር አይሆንም። በቃ ሰው ሰው ነው፣ ስህተት ይፈጽማል። ስለዚህ በቃ ሙሉ ንጹሕ አድርጋችሁ ያን ሰው አለመቀበል ነው። ለምን ሙሉ ንጹሕ አድርጋችሁ ከተቀበላችሁ ልክ እንደ አሌክስ አሁን እንደተሰባበረው ትሰባበራላችሁ። ሰውን ስታምኑ የሌለ ቦታ ሳትሰጡ፣ በትክክለኛ በሚገባው ነገር ነገ ሰው ነው የሆነ ነገር ቢመጣ እኔ ምንድን ነው ማድረግ ያለብኝ ብላችሁ ቦታ ሰጥታችሁ ነው ሰውን ማመን ያለባችሁ በተለይ በፍቅረኛሞች በተለይ እንደዚህ በባልም በምናምን ነገር ሙሉ ለሙሉ እምነታችሁን አታድርጉ ለማለት ነው። ከዛ ውጭ እንግዲህ አሌክስ እኔ ምን ተመኘው መሰላችሁ? ይህ ነገር ከዴዚ ጋር እንዳይሆን ከዴዚ ጋር እንዳይሆን ብዬ ነው የተመኘውት። መቼም እንግዲህ አንዳንድ ነገሮች እየወጡ ነው ከእሷ ጋርም ከሆነም ከሌላም ጋር ከሆነ እንሰማዋለን። ግን ለዛሬ እምለው እግዚአብሔር ብርታቱን ይስጥህና ይሄንን ነገር አልፈኸው እየሳቅህ የምትመጣበት ጊዜ እንዲመጣለ እመኛለሁ። እንግዲህ ዛሬ ያዘጋጀውላችሁ ይህንን ይመስላል። እያዳመጣችሁ እስከዚህች ድረስ ከመጣችሁ ይህንን ቪዲዮ ላይክ አድርጉት። ለእናንተ ምንም ነው፣ ለእኔ ግን ይጠቅመኛል ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላሙን ሁኑልኝ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግ።